እግዚአብሔር ይመስገን። ሰላም ነሽ ወይ አለ። ግን አንድ ጥያቄ አለኝ እየወዳ እሺ። እኔ ማለት ነው ልንገር አንተ በአያት ኤርትራዊ ነህ? ልንገር ልንገር፣ አንድ ጥያቄ ኦኬ። እኔ አያቴን ማለት ነው በመልክ አላውቀውም፣ በመልክ ኢቭን ኦኬ። ሲቀጥል አባትና እናት የተወለዱት ጎንደር ላይ ነው። ዛሚስ እኔም የተወለድኩት ጎንደር ላይ ነው። ስለ ኤርትራ በጠቀኝ አውቃለሁ አላውቅም። እንዴት ታውቂያለሽ? እንኳን አንቺ ኤርትራ ተወልዶ በልጅነቱ ሌላ ቦታ ከሄደ ት ያውቃል። ግን የአዲስ አበባ ልጅ እኔ የአዲስ አበባ ልጅ ነኝ የሚል ለምንድን ነው የሚመስልህ? ዝም ብለህ ለእኔም ሳትን ዝም ብለህ ነገራቸው አዲስ አበባ ስለተወለደ አዲስ አበባ ስለተወለደ ተወልዶ ስላደገ አዲስ አበባ ተወልዶ ስላደገ። እኔ ደግሞ እኔ አይደለም አባቴ ተወልዶ ያደገው ጎንደር ላይ ነው። እኔ አባቴ ኤርትራን ታውቃለህ ስለው ነው አላውቅም አይ ውሽ በአቅ ነው ያለኝ አላውቅም፣ ግን አላውቅም አለኝ። ሶ እዚህ ጋር መጠ ማሜ ኤርትራዊ ነች እያልክ እንዴት ነው ለአማራ ድምፅ እንደሆነ የምጠይቀኝ? ይኸውልሽ ማሜ ኤርትራ 35 ዓመቷ ነው። ከ35 በፊት ኤርትራ ኢትዮጵያ ነበረች። ኤርትራውያን ከ35 ዓመት በፊት ኢትዮጵያዊ ነበሩ። አረን ለኔ በኔ አመለካከት ኤርትራ ሀገር የሆነችው 35 ዓመት ስለሆነ አንድ ሰው ኤርትራዊ ነኝ ማለት የሚችለው ላለፈው 35 ዓመት የተወለደ ነው ብዬ የማምነው ምክንያቱም ከሰላሳ አምስት አመት በፊት ኤርትራ የኢትዮጵያ ከአስራ ሦስቱ ክፍለ ሀገር አንዷ ነበረች። ግን ይኸውልሽ፣ አሁን አንቺ ጎንደሬ ነሽ፣ ተወለድሽ ያደግሽው ጎንደር ነው። አባትሽ ተወልዶ ያደገው ጎንደር ነው። ጎንደሬ ነሽ። የሆነ ሰዓት ኤርትራዎች ሲወሰዱት አስታውሳለሁ፣ ጎንደር ላይ አስታውሳለሁ። የኔ አባት ማለት ነው። ሊወስዱት ሲሉ ኖ ዳኛውማ ተወልዶ ያደገው ጎንደር ነው፣ መሄድ የለበትም ብለው ያስቀሩት ጎንደሬዎች ናቸው። አስበር ነው ምን ግን አለ? አሁን ለምሳሌ አን የአባትሽ አባት ኤርትራዊ ነው። የኔ አባት ኤርትራዎች ሲሄዱ አባቴ አልሄድም። ለምን በለኝ ተወልዶ ያደገ እትብቱ ያደገው ጎንደር ላይ ነው ስለተባለ ማለት ነው። ግን ኤርትራዊ አለበት ስ በአባቱ ኤርትራዊ ነው የእኔ አባት ኦኬ። ግን ደግሞ ብጠይቀኝ እኔ አያቴን አላውቅም። ኦፍኮርስ ላይክ ይኸውልሽ አሁን እኮ ሰው ሁሉ ቼክ ቢደረግ አሁን ጎንደር ማለት ጎንደር ማለት እንግዲህ አብዛኛው ኤርትራዊም ትግሬና ዛሬ ኤርትራዊ የተባለው ትግሬ የተባለው ጎንደር ውስጥ ብዙ ቅልቅል አለ። ተረዳሽ? አንቺ ግን ኢትዮጵያዊ ነሽ ጎንደሬ ነሽ። አባትሽ ኢትዮጵያዊ ነው ጎንደሬ ነው። የአባቱ አባት ኢትዮጵያዊ ነው፣ ኤርትራዊ ቢሆንም የአባቱ አባት በነበረበት ዘመን

ግን መሄድ ነው አሁን እኮ አንቺ ኢትዮጵያ ተወልደች ስላደግሽ እናትሽ እናትሽ አማራ ናት፣ ተገላገል ይላሉ፣ ይቀበሉሻል። አንቺ ድማ ስሚ ፕሬዚደንት ነው የሚያደርጉሽ፣ እማ አድርገው ነው የሚቀበሉ፣ ፕሬዚደንት ነው የሚያደርጉሽ። እኛ ደግሞ አንነቅማ ጎንድ እኔ ግን ላይክ እኔ አሁን በእናቴ በአባቴ አማራዎች ናቸው። አባቴ ጎጃሜ ነው፣ እናቴ ጎንደሬ ነው። ገባሽ? እኔ ግን ተወልጅ ያደግኩት ጎንደር ነው። ለካ ዲቃላ ነሽ ይሉኛል። ደግሞ አይ፣ ኤርትራው ያ ካለብሽማ ፍሌክ ዩ አለብኝ። ዘር የሚቆጠረው በአባት እኮ እኔ ማለት ነው አንዴ የዳ እኔ ጎንደር ላይ ስላደኩኝ ደም አለብኝ እና ተይ ብትለኝ አልተውም። ግን ደም አለብኝ ስለ ኤርትራ ስታወራ ዝም ብዬ አልሰማ። ወሰዱብን፣ በቃ ወሰዱብን። ተበላን፣ ተበላን፣ ቁማርኩም ተበላን። እኔ ግን ስለ ኤርትራ ብታቀኝ እኔ አይደለም አባቴ አያውቅም ስለ ኤርትራ አንቺ ከሆነ እኮ ግን እውነት ከሆነ እኮ በቃ መ ሁለት ዶል ስድዝን ነው። ኤርትራዊ ነን ማመን አለባቸው። ከዚህ በኋላ ደስ የሚለው ችግር የለብንም። ከኤርትራዎች ጋኛ እኔ ቅንጣት ያህል ፍራቻ የለብኝም። ይሄ እነዚህ ወጠው እንደሚያለቅሱት መሰልኩ እንዴ ልጆቼን ነው ምን እኔ እንደውም አክስቴ ማለት ነው ልንገር እዮዳ በማርያም በማርያም ስማኝ እየሰማኝ ነው ይሰማ ነው ይሰማ ነው። ማሜ ሰላሳ አመት ነው አሜሪካ ላይ እየኖረች እና ዋዩ ላይክ ማይ ግራምፓ ላይክ ማይ ዳድ ላየር ቱ አለች። አባቴ ለምንድነው የካድሽ አለች። ክርስቶስን ነው ምን። መቼ ያወቅሹ ግን ማሜ መቼ ያወቅሹ ኤርትራዊ መሆን አባትሽን አሁን እዚህ ላይ ላይ ያወቅሹ። አባቴ አይደለም አያቴ አያትሽ መሆኑን በዚህ ላይፍ ላይ ነው ያወቅሽው? ላይፍ ላይ ማን ነገረሽ እንዴ? አም ገና እስከ ማይዳል እና ገና ሳታረጋግጭ ነው እንዴ ሚዲያ ላይ መጣሽ የምትናገሪ? አረ ምን ሊያመጡ ምን ሊያመጡ አሁን እዚህ ጋር ምን እያሉ እንደው ታቃለ። አሁን ይህ ተቀድቶ ለካ ኤርትራዊ ነው አባቷ፣ አስሬ ለምን አይቀዱም? አረጋግጫ እንዴ ኖ፣ አረጋግጫ አለው። እኔ በአያቴ ኤርትራዊ ነኝ። ይወዳ ደንጋረ አይስዌር ኖ ኖ ወላሂ ነው ማሜ። እኔ ሞቅ ሞቅ አድርጉት እንካ ስማኝ፣ የጠፋች ልጃችን ብሎ ነው የሚወስድ። ጎር ጎር ጎር ጎር ጎር እኔማ ቪዲዮ ሰራለሁ። ጎር ጎር ጎር ጎር እያዳ አንዴ ስመኝ ዳኒኤል እያዳ ባንዴ ስማይ እኔ እየሰማኝ ነው። አዎ እየሰማሁ ነው፣ እየሰማሁ ነው። እኔ በአያቴ ኤርትራዊ ነኝ። አባቴ ግን ተወልዶ ያደገው ጎንደር ነው። እኔ ተወልጄ ያደኩት ጎንደር ነው። አባቴን ብታይቀው ስለ ኤርትራ አያውቅም። ጎንደር ነው ተወልዶ ያደገው። የአባትሽ እናት ምንድን ናት? የአባቴ እናት ጎጃሜ ነች። ስለዚህ ግማሽ ነዋ ኤርትራዊ አንቺ እኮ ሀያ አምስት ፐርሰንት ነች ኤርትራዊ ስ ግን አባቴ ራሱ ስለ ኤርትራ ብጠይቀው ኤርትራን አያውቃትም። ያ እንዴ ነው ማለት። ይኸውልሽ ማሜ በእኛ አባት ጊዜ ኤርትራ ኢትዮጵያዊ ኢትዮጵያ ነበረች። እንኳን በእኛ አባት ጊዜ እኔ በልጅነት እኔ 42 ዓመቴ ነው ማሚ፣ ኤርትራ ሀገሯን በልጣት አለው። በአምስት ዓመት የጠፋች ልጃችን ናት ይሉሃል። አዎ በቃ ሰምታችኋል። አባትሽ 50 ፐርሰንት ኤርትራዊ ነው። እነዚህ ጅል ናቸው ያምናሉ። አስኪ ጆ አንድ ሳምንት እንጃችን፣ ደግሞ አይ አየርማ መያዝ አለብኝ በዚህ አይ በዛ ታበላሸዋ ለ ታበላሻለች። አንድ ሳምንት ይሄድ እንጂ ታፈርሰዋለች እንዴ? እዚህ ታፈርሰዋለች እንዴ? አራዳ እንዴ?

እኔንም እኮ ኤርትራዊ እኮ ነው የሚሉኝ፣ ታውቂያለሽ። አረ ከጎንደር አባል ነው። ና ልኩ፣ ለካ አንተ እንደዚህ ነው። ሰው ሁሉም የሚዋሸው፣ እኔን እኮ ይወልኝ። እኔንም እኮ አሁን ኤርትራዊ ነው ይሉኛል፣ ትግሬ ነው ይሉኛል፣ ቅማንት ነው ይሉኛል። እኔ ኤርትራዊ ነኝ እመኑ ጋይስ

ፋክቼክ ወሳብ ወሳብ ፋክቼክ፣ እንዴት ነሽ? ሰላም ነው። እንደ ፋክቼክ ምንድነው ጠፍታል? ጋይስ አንዴ አንዴ ጋል እንትኑ ሙሉልኝ አምስት። ዛሬ እንዴት ነው? ምን ላይ ነሽ ማሜ? ከዚህ በኋላ ኤርትራዊ ነኝ እንድታምኑ ብያለሁ ጋይስ። አይ ተቀበሏል፣ ተቀበሏል። ስንቶቻችሁ አምናችኋል ኤርትራዊ እንደሆነች ማሜ? ስንቶቻቸው አምላቸዋል ጋይስ ይታያል። አታቷሽ ልቦልቅ ነው። እግዚአብሔር ልቦልቃ አናምንም ይላል። እመኑ ሀያ አምስት ፐርሰንት ተቀብለናል ብለዋል። ኖባዲ ብሊቭ ይላሉ። ሀያ አምስት ፐርሰንት ተቀብለናል ብለዋል። ማክርስቶስን እዮራ ዝም ብለ እኔ በአያቴ የእናቴ እናት ኦሮሞ ነች ብትል ሁሉ ያምነዋል። እዚህ ላይ ያሉ ሰዎች እንደ እኔ በባለፈው አያቴ እየኦዳ ፋላቶሜ ቦና ይባላል አልኳቸው እና ጉግል ላይ ገባውና የሆነ አባ ገዳ ፎቶ በድሮ አመጣውና ለጠፍኩ አመኑኝ። እኔ ማርያምን ትሞሮ አይደለም አፍተር ትሞሮ። እኔ ኦሮሞ ነኝ በአያቴ ብላቸው ያምናል ያምናል ማን ሰው አሁን፣ እዚህ እኮ እንደዚያ እያሉ አይደል እንደሚገለባብ ነው። ምንም ልብ እኔ ባዴ አያምኑም እነዚህ ምን እንደዚህ እ በአማራን እያሉ የመጡት እንዳሉ በመስኮት የገቡ አይደሉ እንዴ? እኔ ከዚህ በኋላ ጎንደሬ ነሽ እንዳትሉኝ፣ ኤርትራዊ ነኝ። ኤርትራዎች እኮ አያምኑኝም ታውቃለህ። እኔ ከአሁን በኋላ እንትን ያልኩት ብዙ ብለ ደሻ ቀለብኝ ነው ምንም ሰሚ ብዙ ቀለርኩባቸው እኔ አንዴ ሀድያ ነኝ ያልኳቸው፣ ጉራጌ አባቴ ጉራጌ፣ ኤርትራዊ፣ አማራ፣ ኦሮሞ ነው። እኔ አሁን ኤርትራዊ ነኝ ብል ማን ያምነኛል? ክርስቶስ ነው የምለው። አክሰንቴ መቀየር አለብኝ። አክሰንት እኮ የብሔር ማንነትን አይገልጽም። የ የ እንትንን የክፍለ ሀገርን ማንነት ነው የሚገልጸው። እንዴ ቤተስ ውስጥ ፉን ፉን ስለ አምኑ ማደው አማራ ከሆንሽ እስክስታ ትቼያለሽ። አንቺ ደግሞ እስክስታ ትቼያለሽ። እስክስታ የማይችሉ አማራ አይደሉም። እንወራረድ ሙዚ ባዳው ሰው ልጅን ድፍረንት ምታረጊው፣ አማራ ከሆንሽ፣ ጎንደሬ ከሆንሽ፣ በደምሽ በደማችን ይሄ ሙዚቃ ቴምፖ ናና። እስክስታ የማይችሉ ሁሉ አማራ አይደለም። እነዚህ እኮ እዮናብዬ ወታት ተከራይቶ የለመዱ ናቸው። እኛ ታልቦ በግሬራ የተሰጠንን ልብስ ደግሞ መጠ እኛ ተሰፍቶ ልጅ እያለን አራት ዓመት ያደግንበት ልብስ ነው። የጎና ልብስ ማረሚያ ቤት ሂደህ ጠይቅ! ባታ ከአንድ አመት እስከ ሶስት አመት ለብሰነዋል። የጎንደር ልብስ ማለት ነው። ህፃኑን እንለበስ ነው። ኦኬ ይመቻል። እንምኛ ለው ኤርትራዊ ናት በአባቷ ተቀብያለሁ። ከአሁን በኋላ አትጨቃጨቁ፣ አትጨቃጨቁ እኔ በአባቴ ኤርትራዊ ነኝ። እንዳትከራከሩ፣ ቤተሰብ ፑሽፑሽ አድርጉ። በእናታችሁ ሙሉ እንትኑን አስቀምጨላችኋለዋ። የኔ እኮ ጥፊ ለምደው እኮ ታውቃለች። የሆነ በነጠላ ጫማ ምናምን ካልመተዋቸው ምን እያደረግሽ ነው? ጨርሰሻል እንዴ? እንዴት ነው ዛሬ? ነግር በውስጥ አሁን ላይ ምን ምናልባት እሱን ይዞ መውጣት አለ። በቃ ተዝናኛ ተዝናኚ እንደ ዝጊው እና ችላ አርጊ ዝጊውና ችላ አርጊ ምናምን። ከዛ በኋላ ነገ ደግሞ እንቀጥልበታለን። እኔ ውድድ ለማድረግ አከብረሃለሁ በጣም ውድድ ለማድረግ ስ ማሚ በቃ ለነገሩ አገሬ ልጅ ኤርትራም ጎንደርም ኦሮሞም ቢሉን እንቀበላቸዋለን፣ እንቀበላለን። እኛ ጎንደሮች እንቀበላለን፣ ምንም ችግር የለብንም። የሚያቀን ያቀናል፣ የሚያቀን ያቀናል፣ የማያቀን ይንቀናል ትላለን